ወንድማችን አብዱላዚዝ ከጆባር አጋጣሚ ሆኖ እዛ እያለ ደወላና፣ እኔ ጋር ስለ አብዱላዚዝ እያወራን ነው። አንድ ወንድማችን እኮ እኛ እዚህ መድረክ ላይ እያለ እዛ አራት ሚሊዮን ገብቷል፣ ኮሚቴዎቹ እንደዚህ እንደዚህ ብዬ አሉ። በዚህ ማለት እሱ ደወላ ማለት ነው። ማነው አሁን አራት ሚሊዮን የገባው ልጅ ነው፣ በየስላም ታልና ወስደው፣ እናንተ ሳውዝ አፍሪካዎች የዚህ ስታዲየም አንዱ ትልቁ በር በሳውዝ አፍሪካ ስም እንዲሰየም ትፈልጋላችሁ አሉ። አዎ ስል 250 ሚሊዮን ካስገባችሁ ትልቁ ይሰየማል አሉ።

በጣም እናመሰግናለን እንግዶቹ ራት በሉጣ። እንግዲህ እጅግ ደስ የሚል ዜና ነው ዛሬ ብስራት እየሰማን ነ ያለነው ከአራቱ በሮች አንዱን ሳውዝ አፍሪካ እንደወሰደው የዞሩ ዋና አስተዳዳሪ አቶ ሞህድን ሁሴን አብስሯል። ሳውዝ አፍሪካዎች እንኳን ደስ ያላችሁ!